ሰላም ሰላም! ውድ የድንቃ ድንቅ ዩቲዩብ ቻናል ቤተሰቦች፣ ዛሬም እንደተለመደው አይምሯችሁን ከሚፈትኑና ከሚያስደምሙ አስደናቂ ርዕሰ ጉዳዮች ጋር ተመልሰናል። ዛሬ ወደ ሰማይ ከፍ ብለን ከዋክብት የሰው ልጁን ማንነት እንዴት እንደቀረጹ የሚዳስሰውን ጥንታዊውን አስትሮዞዲያክ አለም እንቃኛለን። እንግዲያውስ ከእኛ ጋር ቆዩ። ከጥንት ዘመን ጀምሮ የሰው የሰማይን ውበት በድንቅ እይታ ሲመለከት ኖሯል። ከዋክብትና ፕላኔቶች በጨለማው ሰማይ ላይ እንደሚያንጸባርቁ የሩቁ ዕንቁዎች ሆነው ይታያሉ። እነዚህ የሰማይ አካላት ዝም ብለው የሚንቀሳቀሱ የብርሃን ነጥቦች ብቻ ናቸው ወይስ ከኛ ህይወት ማንነትና ጣፈንታችን ጋር የማይነጣጠን ሚስጥራዊ ትስስር አላቸው? ይህ ጥያቄ የሰውን ልጅ አይምሮ ለሺህ ዓመታት ሲያሰቃየው የኖረ ሲሆን መልስ ፍለጋ ከተፈጠሩት ጥበቦች አንዱ አስትሮ ዞዲያክ ነው። አስትሮዞዲያክ የጥንት ጥበብ ሲሆን በሰማይ ላይ የሚገኙ የከዋክብትና የፕላኔቶች አቀማመጥ ከሰው ልጅ ባህሪ እጣፈንታና የህይወት ክስተቶች ጋር እንዴት እንደሚገናኝ የሚተነትን ስርዓት ነው። ይህ ጥበብ የጀመረው ገና የሰው ልጅ በጠፈር ውስጥ ያለውን ቦታ ለመረዳት ሲሞክር ነበር። የባቢሎናውያን፣ የግብፃውያን፣ የጥንታዊ ግሪካውያን ጠቢባን የሰማይን እንቅስቃሴ በፅንሰ ሀሳብና በሂሳብ ትክክለኛነት በመመዝገብ በከዋክብት አቀማመጥና በምድር ላይ በሚከሰቱ ክስተቶች መካከል ያለውን ትስስር አጥንተዋል። የሰማይን ህብረ ከዋክብት በየጊዜው ሲመለከቱ ፀሐይ፣ ጨረቃና ፕላኔቶች በተወሰነ የሰማይ ቀበቶ ውስጥ እንደሚጓዙ ተገንዘቡ። ይህ የሰማይ ቀበቶ ዞዲያክ በመባል ይሰየማል። ይህ የሰማይ ቀበቶ በ12 ክፍሎች ተከፍሏል። እያንዳንዳቸው የራሳቸው የሆነ እብረ ከዋክብትና ምሳሌያዊ ምልክት አላቸው። ከአሪየስ ጠቦት አንስቶ እስከ ፓይሰስ አሳ ድረስ ያሉ እነዚህ አስራ ሁለት የዞዲያክ ምልክቶች የሰውን ልጅ ባህሪና ጣፈንታ የሚገልጹ ልዩ ልዩ ምሳሌያዊ ትርጉሞችን ይዘዋል። እያንዳንዱ ምልክት የራሱ የሆነ ባህሪ፣ ጥንካሬና ድክመት አለው። ለምሳሌ አሪያስ አመራንንና ጉልበትን ሲያመለክት፣ ታውረስ መረጋጋትንና ጽናትን ይወክላል። ጄሚኒ የማሰብ ችሎታንና መግባባትን ሲገልጽ፣ ካንሰር ደግሞ ስሜታዊነትንና ቤተሰብነትን ያሳያሉ። እነዚህ ሁሉ ባህሪያት የተገኙት ከጥንት የሰማይ ታዛቢዎች ምልከታና በሺዎች ለሚቆጠሩ ዓመታት የተጠራቀመ የሰው ልጅ ተሞክሮ ነው። የዞዲያክ ምልክቶች በእሳት በምድር በአየርና በውሃ ንጥረ ነገሮች የተከፋፈሉ ሲሆን እነዚህ ንጥረ ነገሮች ለእያንዳንዳቸው ምልክቶች የተለየ የባህሪ ስሜት ይሰጧቸዋል። በእሳት የተመደቡት ምልክቶች ሕይወነትን፣ ጉልበትንና ጉጉትን ሲያሳዩ፣ በምድር ምልክቶች የተወከሉት ደግሞ ተግባራዊነትን፣ መረጋጋትንና እውነታን ያንጸባርቃሉ። የአየር ምልክቶች አስተሳሰብን፣ ግንኙነትንና ነፃነትን ሲያመለክቱ፣ የውሃ ምልክቶች ደግሞ ስሜትን፣ አዛዥነትን፣ ግንዛቤን ያመለክታሉ። በተጨማሪ ምልክቶቹ በተለዋዋጭነት በጽናትና በአመራር ባህሪያት በመከፋፈል ለእያንዳንዱ ሰው የበለጠው ስብስብ ባህሪ መገለጫን ይሰጣሉ። ነገር ግን የዞዲያክ ምልክት ማለት የተወለድንበት ወር ብቻ አይደለም። አስትሮ ዞዲያክ ከዚህ የጠለቀና ሰፋ ያለ ነው። እያንዳንዱ ሰው ሲወለድ ፀሐይ፣ ጨረቃ፣ ሜርኩሪ፣ ቬኑስ፣ ማርስ፣ ጁፒተር፣ ሳተርን፣ ዩራኖስ፣ ኔፕቲዩን እና ፕላቶ የሚባሉ ፕላኔቶች የነበሩበት አቀማመጥ እንዲሁም አሴንደንት ተብሎ የሚጠራው የሰማይ አድማስ ነጥብ በየትኛው ምልክትና ቤት ውስጥ እንደነበሩ የሚያሰላ የልደት ገበታ ወይም ናታል ቻርት አለ። ይህ የልደት ገበታ የየራሳችንን ልዩ የሰማይ አሻራ ይፈጥራል። ፕላኔቶች በየምልክቶቻቸውና በየቤቶቻቸው ውስጥ ያሉት አቀማመጥ፣ እርስ በርስ ያላቸው ግንኙነት ደግሞ የእያንዳንዱ ሰው ውስጣዊ ባህሪያት፣ ችሎታዎች፣ ድክመቶች፣ ምኞቶች እና እጣ ፈንታዎች ላይ ተጽዕኖ እንደሚያሳድር ይታመናል። ይህ ውስብስብ ስሌት የሰው ልጅ ማንነት በጥልቀት ለመረዳት ቁልፍ እንደሆነ ይነገራል። ሰዎች አስትሮዞዲያክን የሚመለከቱት የራሳቸውን ማንነት ለመረዳት፣ ከሌሎች ጋር ያላቸውን ግንኙነት ለመመርመር፣ ወደፊት ሊገጥማቸው የሚችለውን ነገር ለመገመት ወይም ለሕይወት ፈተናዎቻቸው የተለየ እይታ ለማግኘት ነው። አንዳንዶች በከዋክብት ላይ የተመሰረተ ህይወትን ለመምራት ይረዳናል ብለው ሲያምኑ ሌሎች ደግሞ የሰው ልጅ ውስብስብ ተፈጥሮን ለመረዳት የሚረዳ ማዕቀፍ ነው ብለው ይቆጡታል። የየትኛውም እምነት ተከታይ ብትሆኑም አስትሮዞዲያክ የሰው ልጅ ራሱና አካባቢውን ለመረዳት ካደረጋቸው ጥንታዊ ቀጣይነት ያላቸው ጥረቶች አንዱ መሆኑን ግልጽ ነው። በዘመናችንም ቢሆን አስትሮዞዲያክ የብዙዎችን ቀልብ እየሳበ ነው። ከግል ሆሮስኮፕ ጀምሮ እስከ ስነ ልቦና ትንተና ከጥንታዊ የመጽሐፍ ጥናት ጀምሮ እስከ ዘመናዊ ዲጂታል መተግበሪያዎች ድረስ አስትሮ ዞዲያክ በየቀኑ በብዙ ሰዎች ህይወት ውስጥ ቦታ አለው። የሰው ልጅ የውስጥ ዓለም ከሰፊው የጠፈር ሚስጥር ጋር ለማገናኘት የሚያገለግል ድልድይ ሆኖ አገልግሏል፣ አሁንም እያገለገለ ነው። በከዋክብት ብርሃን ውስጥ የእኛ ዕጣ ፈንታ የሚገልጥ ጥልቅ ትርጉም ያለው መልእክት የሚደብቅ ጥበብ አስትሮዞዲያክ የሰማይና የምድር የኮስሞስና የሰው ልጅ እጣፈንታ ጥንታዊ ትስስር ማስታወሻ ነው። ይህ ጥበብ ሰማያትን ወደ ላይ እንድንመለከት፣ ከሩቅ ኳክብት ብርሃን ባሻገር ያለውን የማይገለጥ ሚስጥር እንድናስብ እና የሰው ልጅ የዚህ ታላቅ የሰማይ ትረካ አካል መሆኑን የሚያስታውስ ድንቅ ጥበብ ነው። እንግዲህ ውድ የድንቃ ድንቅ ቤተሰቦች፣ የሰው ልጅ እጣ ፈንታ ከሰማይ አካላት ጋር ያለው ይህ ጥንታዊ ትስስር እጅግ ሰፊና ጥልቅ ነው። አስትሮዞዲያክ የጥንት ጥበብ ብቻ ሳይሆን የራሳችንን ማንነት ከሰፊ ጠፈር ሚስጥር አንጻር እንድንቃኝ የሚያስችል መነጽር ነው። እናንተስ ስለ አስትሮዞዲያክ ምን ታስባላችሁ? የልደት ገበታችሁ ከማንነታችሁ ጋር ምን ያህል ይገጥማል? ሐሳባችሁን ከታች ባለው ኮሜንት መስጫ ላይ አጋሩን። ይህ ቪዲዮ ከተመቻችሁ ላይክ ማድረግ እንዳትረሱ፣ ለሌሎች እንዲደርስ ሼር አድርጉ። ለቻናላችን አዲስ የሆናችሁ ደግሞ የደውል ምልክቷን በመጫን ሰብስክራይብ በማድረግ የድንቃ ድንቅ ቤተሰብ እንድትሆኑ ከወዲሁም ጋብዛለን። እስከሚቀጥለው ድንቅ ቪዲዮ ድረስ ቸር ሰንብቱ።